ውሃ ጠጡ። የሚያማችሁ ነገር ካለ ቼክ ተደረጉ። በብዛት ስትረስ ውስጥ እያላችሁ አብዛኛው ወደ አራት ወደ አምስት አንዱ ልቧን ታማ ነው፣ አንዷ አከፎ ኮድቃ ነው። ብዙ ነገር እየሆኑ ነው እና ሀያት እህታችንን ዛሬ ወደ ደሴ ወደ ኮምቦልቻ ሸኝተናታል። ከዛ ደግሞ ወደ ወግድ የሚባል ሀገር ደግሞ የስድስት ሰዓት ጉዞ አድርገዋል። እነሱን ስልክ እየጠበቅኩ ነው። በዛው እግረ መንገዴን መድረሳቸውን ቤተሰብ ጋር እየደወልኩ ስለዚህ ራሳችሁን ጠብቁ፣ እህት ወንድሞቼ፣ ዋናው ነገር ጤና ነውና ለማያልፍ ዓለም እናንተ አትጨናነቁ። ስትረስ ውስጥ አትግቡ። ከዛ ውጭ እንግዲህ መተጋገዛችሁ ምን ያህል አቅም እንዳለው እያያችሁ ነው። ስለዚህ ተባበሩ፣ እንደዚህ የሚሰሩላችሁ፣ የሚያግዟችሁ፣ እንቅልፍ የሚያጡ በቦታው ላይ የሚገኙ እህቶቻችሁን በመደገፍ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ባይ ደህና ናችሁ ወይ? ከእኔ ሁሉ ሰላም አልሐምዱሊላህ። እንግዲህ ያው መጀመሪያ ላይ ቪዲዮው እንዳያችሁት ተስፋለት ማለት ነው። ብዙዎቻችሁ በቲክቶክ አይታችሁታል ይመስለኛል። ምክንያቱም ያው ብዙዎቻችን ቲክቶክ ተጠቃሚ ነን ማለት ነው እና እውነት ለመናገር በጣም ያሳዝናል። ወላ በጣም ማለት ነው። ምክንያቱም የሰው ልጅ ከሀገሩ ወጥቶ በሰላም ሰርተን ለመለወጥ ሰርተን ህይወታችንን ቀይረን ቤተሰቦቻችንን ረድተን እናግዘን በሰላም ሀገራችን ገብተን ህይወታችንን እንቀጥላለን ብለን ነው። መቼም ማንኛችንም ከእናት ከአባት ከቤተሰብ ከምንወዳቸው ልጆቻችን ጋር ሀገራችንን ትምህርትም ያለው ትምህርቱን ስራም ያለው ስራውን ሁሉም ነገር እየተው ነው የተሻለ ነገር እና የተሻለ ህይወት ለመኖር ብለን የመጣ ነው ማለት ነው። እነዚህ በዚህ ሰዓት እኔ እንጃ በተለይ በዚህ አመት በተለይ ዱባይ የሚኖሩ እህት ወንድሞቻችን በተለይ እህቶቻችን፣ ሴት እህቶቻችን አብዛኛዎቹ በቃ ድንገት መታመማቸውም በቃ በችግር ውስጥ መሆናቸውም ሳይታወቅ የቅርብ ሰው እንኳ ከቤተሰብ ወይም ከጓደኛ ስለ ችግራቸው ምንም ነገር ሳያውቅና ምንም ነገር ሳይረዳቸው ሞተዋል ተብሎ ሞታቸው ነው በቃ ለቤተሰብ እየተነገረና ለቤተሰብ እየተረዳ ያለው ማለት ነው። እና አላህ ከእንደዚህ አይነቱ ይጠብቀን። ሌላ ምን የሚባል ነገር የለውም። እናት ልጅ የወጣችበት ተሳክቶላት ሻንጣ ይዛ ትመጣለች ብላ እየጠበቀች በእግሯ በሰላም በጤና የሸኛቻትን ልጇን ሁሉም ነገር ቀርቶ አስከሬን ወይም ሬሷ በሳጥን ተቆልፎ ሲሄድላት ያንን ስታይ የሚሰማውን ስሜት መቼም እንኳን የወለዴ ሰው አይደለም ማንም ሰው ስሜቱ ሳይገባው ወይም ደግሞ ሳያም አይቀርም። እና በጣም ከባድ ነው ማለት ነው። እና በዚህ አጋጣሚ ነው ማልፈልጌ፣ በመሰረቱ ሞት ከመጣ ማንኛችንም መቼም የምንሞትበት የራሳችን የሆነ ስበብ የራሳችን የሆነ ምክንያት አለን። ማንም ሰው ሞትን ፈልጎ ወይም ደግሞ ሞት ይመጣብኛል ብሎ ተዘጋጅቶ አይደለም የሚሞተው እኛ የምናስበው ሌላ ነው። ህልማችን፣ ፍላጎታችን ሌላ ነው የሚገጥመንእና የሚሆነው ደግሞ ሌላ ነገር ነው ማለት ነው እና ቢሆንም ደግሞ አንዳንድ ቶች እያመመን ህመማችንን እንደብቀን። በተለይ ከዛሬ ነገ ይሻለናል፣ ከዛሬ ነገ የተሻለ ቀን ይመጣል በማለት መስራት እያቃተን፣ መናገር እያቃተን በጣም በቃ ራሳችንን ጨኩለን በቃ የውስጣችንን በውስጣችንን ይዘን ለቅርብ ሰዎች እንኳን ሳንናገር ሳናማከር የግድ በቃ ከአቅማችን በላይ ሲሆን ስንሸንፍ ነው። ያን እንግዲህ አረቦችንም ወደ ሐኪም ውሰዱና ለቅርብ ሰዎቻችንም ተነገርን እንጂ አብዛኛው ሰው ህመሙን ችሎ ደብቆ የሚሰራ ሰው ምክንያቱም ተስፋችን ነገር ነገሞቅልነገር አድርገን እኛ ከታመምን እኛ ችግር ላይ ከወደቅን የሆነ ነገር ከደረሰብን ሁሉም ነገር ይቀራል ብለን ለራሳችን ጊዜ የምንሰጥ ራሳችንን የምንጠይቅ ጠይቅ በቃ መታከም ካለብን የምንታከም እንዱ ደግሞ በጣም ከታመምን አገራችን ማን ነው? ነገሮች ከአቅማችን በላይ ከሆኑ አገራችን መግባት አለብን ብለን የምናስብና የምንወስን እህቶች በጣም ትንሾች ነን እንጂ አብዛኛው የግድያው እንደዚህ ከባዱ ነገር ሲመጣ ስንረታ እንተዋለን እንጂ ሁሉንም ህመሙንም መከፋቱንም ሁሉንም ችሎ የሚኖር ነው ማለት ነው። ይሄ ያው ካለህ የመጣ ነው፣ ካለህ የመጣ ህመም። በመሰረቱ ያው ሰበብን ማድረስ ነው። መታከም ካለብን በጊዜው መታከም፣ መታየት ካለብን በጊዜው መታየት። መቼም አላህ ሐኪምንም ሆነ መድኃኒትንም ሰበብ አድርጎ ነው ለኛ የሰጠን እና ሰበቡን ደግሞ ማድረስ ግድ ይለናል ማለት ነው። ዝም ብለን ከዛሬ ነገ ይሻለናል፣ ከዛሬ ነገ ይተውናል እያል ብንተውም ዛሬ አንድ ነገር ከታመም በዛው ሰበብ በቃ እየተባባሰ በሽተኛው አካላችን ምክንያት ሌላው ነገራችን እየተጎዳ ከባድ ነገርና እና መጥፎ ቦታ ላይ እየደረስን ነው ያለ ነው እና የሕመም ስሜት ሲሰማን ያው እንግዲህ ያለንበት ቦታ ባይመችም፣ አጣብቂ ቢሆንም ምናልባት አንዳንዶቹ አረቦቹ ላይ መችሉ ይችላሉ። እንዲሁም ደግሞ ዛሬ ላይ ሁላችንም ነገር በማሰብ እጃችን ላይ ብር አናስቀምጥም። እንደ ነፍሰጡ ወር እየቆጠን እየተቀበልን ወደ ሀገር ነው የምንልከው። ብዙዎቻችን እውነት ለመናገር ቦርሳችን ባዶ ነው። ስሙን ስራ ላይ ነን። ስሙን ወር እናስቆጥራለን እንጂ እንደሚሰራ ሰው ስራ ላይ እንዳለ ሰው ቦርሳችን እንኳ በቂ ነገር የሆነ ችግር ሲደርስብን ሰውም ሳናስቸግር እናስቸግር እኛም ሳናስቸግር ብድግ አድርገን የምናወጣው የለም። ይሄ የአብዛኞቻችን እህቶች ባህሪ ነው ማለት ነው። እንደገና ደግሞ አብዛኛዎቹ እህቶች በትዳራቸውም ዙሪያ የሆኑ ስራም በስኬትም በቤተሰብም ብቻ በተለያዩ ምክንያቶች እና በተለያዩ ችግሮች የሆነ መናደድ በቃል ሆነ ስሜት ውስጥ መግባት ሲመጣ፣ ለሚያልፍ ቀን ለሚያልፍ ጊዜ ብለን በቃ በምንም ነገር ልንተካውና ልናገኘው የማንችል ውድ ሕይወታችንን በራሳችን ጊዜ በራሳችን መንገድ እያጣን እያጠፋን ያለ ነው እና ይሄ ደግሞ እንግዲህ በማንኛውም ሃይማኖት ነፍስን አላህ የሰራትን ነፍስን እሱ በራሱ ጊዜ በፈለገው መንገድ እና በፈለገው ጊዜ ይወሰዳት እንጂ እኛ በራሳችን ጊዜ አጥፍተን አዱንያችንንም ማሄራችንንም ማጥፋት የለብንም ማለት ነው፣ እና ያው እንግዲህ ወንድማችን ተስሽ በቲክቶክ እንደተናገረው ዛሬ አስራ አምስት አስራ ሶሪ አስራ ስምንት አስራ ስምንት አስከሬን ነው በአንድ ቀን ኢትዮጵያ የገባው ማለት ነው። እንግዲህ አስቡት፣ አስራ ስምንት አስከሬን በአንድ ቀን መግባት ማለት ከባድ ነው። በተለይ ዱባይ ላይ ብዙ ህቶች ሞተው በየምስተሽፋው በየተላጀው እንደሚገኙ ማንነታቸው እንኳ የማይታወቅ ፈላጊ ቤተሰብ እንኳ የሌላቸው እንዳሉ ነው የሚታወቀው። አልሐምዱላ በዚህ ሰዓት ሞታችሁ እንኳን ቤተሰቦቻችሁ አድራሻችሁ ታውቁ ያው ምንም ትርጉም ወይም ዋጋ ባይኖረውም የአስከሬን መሄድ ብቻ ያው ልጃችን ሞታለ ብሎ አልቅሶ ተስፋ ቆርጦ መቅበርም አንድ ሀይር ነገር ነው ማለት ነው። እና አንዲት እህታችን እንግዲህ ሰሞኑን አቡዳቢ ወድቃ ሞተች ተብሎ ተነግሮ ነበረ። እንግዲህ በምን እንደሞተች ምን እንደሆነች ምን የሚታወቅ ነገር የለም። ብቻ ራሷን ከፎቅ ላይ ወርውራ ሞተች ነው የሚባለው። እሷም ዛሬ አገር ገብታለች ያው እንግዲህ ሁሉም በየቦታው ተሸኝተዋል ማለት ነው። እውነት ለመናገር በጣም ከባድ ነው። አላህ ከእንደዚህ አይነቱ ይጠብቀን። በዋነኝነት በዋነኝነት እኔ ቪዲዮ ሰራም ልገባው የፈለኩት ራሳችሁን ጠብቁ ነው። ራሳችሁን ጠብቁ። ስትታመሙ፣ የህመም ስሜት ሲሰማን የግድ ህደን መታየት ሰበቡን ማድረስ አለብን ነገሮች ሁሉ ከአቅማችን ከመጠን በላይ ሲሆኑ ስንረታና ና በቃ ስናበቃ፣ የለም ሐኪም ቤት መሄድ አለብን። ምናልባት የስራ ብዛት ከሆነ እንዲሁም ደግሞ በቃ በጣም ከታመምን ችግሮች ደግሞ ስራ ላይ ስትሆኑ ታውቃላችሁ አብዛኛው እረፍት ረፍት ይፈልጋል። ከራሳችሁ ጋር መሆን የምትመገቡትን ምግብ መለየት ይኖራል። ያ ስለሆነ እኛ ከቀረን ሁሉም ነገር ቀሪ ስለሆነ ሁሉም ነገር ከአቅም በላይ ከሆነ ሀገራችን መግባት፣ እረፍት መውሰድ፣ በባህልም ሆነ በዘመናዊ መንገድ መታከም ካለብን መታከም፣ መድኃኒት መውሰድ ካለብን መውሰድ። በዚህ ሰዓት ራሳችሁን ብቻ አትጡ። ያጣችሁትን ነገር ገንዘብ የሚሆን ምንም ይሆን ምንም ሁሉንም ታገኛላችሁ። ራሳችሁን ካጣችሁ ነው መጥፎና ችግሩ ችግሩ ማለት ነው። ራሳችሁን ካጣችሁ በቃ በቃ ነው። ነገር ግን ከዚያ ውጭ ያጣችሁትን ነገር ነገ ከነገ ወዲያ አላህ ምናልባት ለእናንተ የተሻለውን ያንን እንኳን ማጣት ብላችሁ የምታመሰግኑበትን ነገር ሊሰጣችሁ ሊክሳችሁ ይችላል ማለት ነው። እና ከራሳችሁ ጋር ሁኑ። አንዳንዴ በህይወታችሁ ወይም በራሳችሁ በእናንተነታችሁ ዙሪያ ብዙ ችግሮች፣ ጣውረዶች፣ ፈተናዎች መከዳያት ሆነ በቃ ማጣት ምንም ሆነ ምንም ቢመጣ እመኑ ያልፋለን ማለት ነው። የማያልፍ የለም። ለሚያልፍ ቀን ብላችሁ ራሳችሁን እንኳን ማጥፋት አይደለም እንኳን ሌላ ቦታ መግባት አይደለም ምንም ቦታ እንዳትሰጡት። ምንም ቦታ ማለት ነው እና ራሳችን የምንጠብቅ እንግዲህ አላህ የሞቱትን እም ጀነቱል ፊርዶስ ይወፍቃቸው። ያለነውንም አላህ በሰላም ለሀገራችን ያብቃን። በሞት ቤተሰቦቻቸውን ማኖ ልጆቻቸውን ቤተሰቦቻቸውን ያጡ በሰላም ሸኝተው አስከሬን የሚተቀበሉ እናት አባት የምለው ቤተሰቦች እንግዲህ እሷ ላሰሩ ይስጣቸው ማለት ነው። በመሰረቱ ሁላችንም ቀናችን ቦታችን ተጽፎልናል። ምንም ብንጠነቀቅ ምንም በቃ ብናደርግ ማንም ሰው ተቀኑ ከተጻፈለት ያልፍ ማለት ነው። ይሻላ ሁላችንም ጋር እናድርግ። አብሽሩልኝ። ሰላም አለይኩም።